እያየ ከሆነ ታሸንፋለና ዋናው ክርስቶስን ስለሆነ እኔ በጣም ደስተኛ ሆኛል። ከዚህ በፊት በሙሉ ላስቀየምኳችሁ በዚህ አጋጣሚ በሙሉ ለተላሳችሁ ላልተላሳችሁ፣ በምንም መልኩ ላላችሁ በሙሉ በጌታ ስም ይቅርታ ጠይቃለሁ። በሙሉ ለሁላችሁም ይሄ ይሄ ነው አልላችሁም። እያንዳንዳችሁ እዚህ ሶሻል ሚዲያ ላይ በዩኒ ማኞ የተቀየማችሁ በሙሉ ካላችሁ ይቅርታ በጌታ ስም ነው የምጠይቀው፣ በኢየሱስ ክርስቶስ። ምክንያቱም በዛ ደረጃ መደራረስም አልነበረብንም። ከዚህ በኋላ የምንደራረስም አይመስለኝም። ከዚህ በኋላ መልስም የምሰጠው ሰው አይኖርም። እግዚአብሔር ይርዳኝ። ምመልስለት ሰው ይኖራል ብዬ አላስ ለምን እንዲያልከኝ ለምን እንዲሆን ለምን እንዲሆንሽ በጭራሽ ተለያየን። በጣም ተለያየን። በቃ እናንተ እስኪበቃችሁ እብስ ስሩብኝ፣ ሸቅሉ ዩቲዩብ ሸቅሉብኝ፣ አደራ። ቲክታክም ሽቀላ ካለው በድንብ በድንብ ሸቅሉ፣ ምን ሸቅሉብኝ። ከዚህ በኋላ ግን አጠናቅቄያለሁ። እንደዚህ አይነት ነገሮች ሰጣ ገባ እንትና እንዲያለች እንትና እንዲያለ ሹሉቃ እንዲያለ እሱ ነገር ጨረስኩ። ጨርሽ ያለው ቤተሰብ ይሄን ነው ወደ እንዳልክ እግዚአብሔር ባርክ። ዋናው ይሄ ነው። ክርስትና የትምህርቱም መጀመሪያ መጨረሻው አላማ ሰው በክርስቶስ ሆኖ አዲስ እንዲሆን ነው። መጽሐፍ ሲናገር ማንም በክርስቶስ ቢሆን አዲስ ነው እና አዲስነት የመንፈስ ነው፣ የነፍስ ስያም ጭምር ነው እና ደስ ብሎኛል በጣም አዲስ ስለሆንክ በክርስቶስ ኢየሱስ። መብራት ነው ኤንያው ሀሳቤን ከመቋጨቴ በፊት መዝሙር ልጋብዝ ነበር፣ መብራት ጠፍቶ ነው። አንድ የተወደደ የኦርቶዶክስ መዝሙር አለ በሰማይ ታላቅ ምስጋና ይገባል የሚል እና ለኢየሱስ ይሄን አሁን ራዕይ ዮሐንስ ምዕራፍ አምስትን በመዝሙር የዘመሩ ዘማሪት ዘርፍ የከበደና ዘማሪ ሀብታሙ ሽብሩ የዘመሩት በጣም የተወደደ መዝሙር አለ። መብራት ከመጣ ከፍቷለሁ፣ ካልሆነ ግን ስልኬም ባትሪ እሺ። በሰማይ ታላቅ ምስጋና የሚል አለ እሱም ትከፍትልኛለህ። ሌላው እኔም እንግዲህ እስቲ ቆይ ወደ ብርሃን ላምጣ ወደ እኔም ወደ ብርሃን ልውጣ ጌታ ይባረክ ኢየሱስ ጌታ ነው እና ደስ ብሎኛል በጣም በእውነት እግዚአብሔር መልካም ነው ቆንጆ ጊዜ ነው ጌታ የሰጠን እዚህ ያላችሁ ክርስቲያኖች እኔም በጣም ማመስገን የምፈልጋቸው ብዙ ሰዎች አሉ ግን አንድ ቀን ሰብስቤ ሁሉንም ማመሰግን ነው የሚሆነው። በቅርብ ደግሞ ዩኒዬ አንተም ያው ወደዚህ በይፋ ጌታ እንደምትቀበልና ወደዚህ እውነት እንደምትመጣ ምንም ጥያቄ የለውም። ዘር ነው አንድ ቀን መምጣት አይቀርም። ይሄ ኦልሬዲ ጌታን መቀበል በለው ዛሬ ጋር ተገያየ ነው ነገርና ጌታ ኢየሱስን እንደ ግል አዳኝ አደረገ። ደግሞ በቅርብ እንደምትቀበል ተስፋ አደረጋለሁ። በብዙ ያገዛችሁ የጸለያችሁ ያላችሁ አሁንም የተወደዳችሁ ወንድሞች አላችሁ። በጣም አመሰግናለሁ። በእውነት እዚህ ፕላትፎርም ላይ በጣም የሚጸልዩልኝ ብዙ ወንድሞች አሉ። ያለውን ወጀብ ሲያዩ ያለውን ንፋስ ሲያዩ፣ እዛቸውን ዘመቻውን ሲያዩ ወይኔ እንዳልክ ፈቄ ሊሁን ወይ ጌታ እንዳልክ ከዚህ እውነት ሊሁን እያሉ በጣም የሚጨነቁ ብዙ ወንድሞች የሚጸልዩልኝ አሉ እና በጣም አመሰግናለሁ ሁላችሁንም፣ እዚህ ያላችሁ ክርስቲያኖች፣ እዚህ ፕላትፎርም ላይ የምታገለግሉ የተወደደ ወንድሜ ወንድም ኤርሚ ኤፊ፣ ዳኒ፣ ሜሎስ፣ ብሩክ ባባ እህቶች አሉ ደግሞ እነ ዲቦራ፣ እነ ሊዲያ በጣም ብዙ ናቸው። በጣም እዚህ ወንጌል የሚያገለግሉ እነ አማን አፖስትል በጣም ወደ ጓደኛዬ ነው። ፖል ሻሎሜ ቡካ በጣም በቃ በጣም እመወዳት እመወዳት እቴነች ቡካ በጣም በጣም ጉ የመጣችሁ የምትጸልዩ በውስጥ የምታወሩኝ አይዞ በርታ አለንል በጣም ብዙ የምትሉ እህቶች ወንድሞች አላችሁ እና እግዚአብሔር ይባርካችሁ። ለዚህ እውነት ወንጌል እኛም ተመርጠን ለዚህ እውነት ወንጌል መስካሪዎች እንድንሆን በተገኘው እግዚአብሔር ባዘጋጀው በዚህ ፕሮግራም ላይ አምነን ተቀብለን የክርስቶስ ኢየሱስ መስካሪዎች እንድንሆን ቃሌ አሁን እንኳን እንትን ብዙ ባንገረኝም እና አማን እና አቤላ ቡና በጣም ወንጌል ሊመሰክሩልኝ ነበር። እግዚአብሔር ይባርካቸው እነሱንም ባሉበት በጣም የተወደዱ ወንድሞች ናቸው። ዘማሪ ዳጊ ቢኒ እብራዊት ነፍ ናቸው። በቃ እኔ አሁን ስማቸው እየመጣልኝ ነፍ ናቸው እና በጣም እዚህ ወንጌል ብርሃን ላይ እንድሆን የረዱኝ የረዱኝ ነው እና በተለይ ወንድም ኤርሚን ኤርሚ፣ እውነቱን ተናገር በጌታስ በጣም ከባድ ሰው ነው። በጣም እግዚአብሔር በቃ የሚገርም ትንታግ የሆነ ሰው ነው ኤርሚ፣ እውነቱን ተናገር ለእኔ ባለውለታዬ ነው እና ፓስተራሊ እና ኢሮፕ ፎር ጂሰስ አባላት በጠቅላላ እነሱ ማንም ነው ማንም ነው ያልጠራውት ነፍናቸው። በቃ አስታውሱኝ ጋይዝ። በእናታቸውና እዚህ ፕላትፎርም ላይ ነው ያልኩት። ነቢ ጥሌ ማ ምን ነቢ ጥሌ ዋናው ነው መናገረ ነቢ ጥሌ። ያው እሱ በቤተ ክርስቲያን ደረጃ በብዙ ያገዘኛለ እሱ ነው። እሱ ሌላ ሌቭል። እሱ እሱ አይገናኝ። እሱ ሌላ ነው። እና ሁላችሁንም በጣም በጣም አመሰግናለሁ። ጌታ ዘመናችሁን ይባርክ። የሆነ የአንድ መዝሙር በሰማይ ታላቅ ምስጋና ይሰማል የሚል አንድ የሀብታሙ ሽብሩና ዘርፌ የሀብታሞች ምን ሀብታሙ ሽብሩና ዘርፌ ከበደ ኦኬ ኦኬ ኮመርሻል ክበሩልኝ፣ እዚህ ቤት ለነበራችሁ በሙሉ ወንድምናቶቼ ይሄ ነው። ይሄ መዝሙር መዝሙሩም ዘማሪውም በጋሻውም ተባርረዋል እና ይሄ መዝሙር የሚያስባርር አልነበረም። ይሄ መዝሙር መናፍቅ አያስብልም ነበር። ይሄ መዝሙር ከሀዲ አያስብልም። ይሄ መዝሙር ጸረ ኢየሱስ አያስብልም ነበር። ግን ይህን መዝሙር ዘምረው ከአውደ ምሕረት ድንጋይ ተወርውሮባቸው፣ ጫማ ተወርውሮባቸው ተባረዋል። እንኳን ተባረሩ እንኳን ወጡ እንኳንም ገጠማቸው፣ ለክርስቶስ ኢየሱስ ስም ስለሆነ ክብር ለኢየሱስ ይሁን። ማን ተባርሮ ምን አይነት መዝሙር እንደሚዘመር እያየን ነውና ይህንን የመሰለ ውብ መዝሙር ለሰጡን ለዘማሪት ዘርፌ የከበደ፣ ለዘማሪ ሀብታሙ ሽብሩ፣ ለተወደደ ወንድማችን ለበጋሻው ደሳለኝ እጅግ በቃ እግዚአብሔር ይባርካችሁ ማለት እወዳለሁ። ዛሬ እነሱ በወንጌል አማኞች ህብረት ውስጥ ነው ያሉት። የወንጌል ብርሃን በርቶላቸዋል። የተወደደ ወንድማችን መጋቢ በጋሻው ደስ አለኝም እሳት ላሴ ወንጌል ሰባኬ ነው። ሀብታሙ ሽብሩም ለጌታ ሙሉ ለሙሉ ይዘምራል። ዘማሪት ዘርፍ የከበደም እንደዛው በተመሳሳይ አገልግሎት መስመር ላይ ነው ያሉት እና በቃ ኢየሱስ ከነካ የፈለገ የደብዳቤ ጋጋት አያስቆመ የፈለገውን ሃይማኖተኛ ተደራጅተው ያደርጋል እንጂ። እስኪ ነካ ነው ከነካ ኢየሱስ ምንም ነው እና ክብር ላይ ኢየሱስ ይሁን። በጣም ደስ ብሎኛል። ሆንዬ መብራት ጠፍቷል፣ አጋጣሚ ስልክ ኢንቻርጅ አላደረኩም። አምስት ፐርሰንት ነው። ዛሬ ማታ በኢትዮጵያ ከተመቸ እንገባለን። ኤርሚዬንም እንጋብዘውና የኤርሚ እውነቱን ተናገር ለሶስት ቆንጆ ቆይታ እናደረጋለን። በጣም ነው ሞድ ሳላቅ ካስከፋው ከንግግሬ አምልጦ ካሳዘምኩ በጣም ይቅርታ። እኔም ይቅርታ መጠየቅ ፈልጋለሁ ላሳዘምኩ ነገር ተባረክ። በጣም ወድዳለሁ። እዚህ ያላችሁ ሁላችሁንም ወድዳችኋለሁ። ክብር ለኢየሱስ ሲሆን እጸልይልሃለሁ። በቅርቡ ወደ ጌታ እንደምትመጣ ምንም ጥያቄ የለውም። ተባረክ። ቻው። በጣም በጣም በጣም ደስ ብለኛል። እስቲ በኮመንት የምትለጠልጡኝን ልክፈትላችሁ። አንዴ አንዴ ዝም ብሎ ማፈን አያስፈልግም። ላስ አርጉኝ ደግሞ ኮመንቱን ልላችሁ። እጅግ የተደሰትኩበት ምሽት ነው። ላስላሳርጉኝ ላስላሳርጉኝ እና ደስ የሚል ጊዜ ነበር። በእውነት ስለ እግዚአብሔር ቃል መነጋገር በጣም የተደሰትኩበት። እንደዚህ አይነት ምሽቶች ያስፈልጉናል ብዬ አስባለሁ። ብዙ ጊዜ የጭቅጭቅ ምሽቶች ነበሩ። ብዙ ጊዜ የጭቅጭቅ የላስላስ የምን ፕሮግራሞች ነበረና አሁን ግን እግዚአብሔር የተመሰገነ ይሁን ከዚህ በኋላ ፕሮግራማችን እግዚአብሔር ደግሞ የሚወሰድበት የሚወደስበት ፕላትፎርም ያስፈልገናል። እግዚአብሔር ክብሩን የሚወስድበት ፍምስናችንን ለፈጣሪ ምርጫ የሚሆንበት ነገር አለ ብዬ አስባለሁ እና ከእግዚአብሔር ጋር ይሄን ነገር በደንብ አድርጌ ማዳመጥ ነው፣ መማር ነው። እንደ እግዚአብሔር የሚሆን የለም። ሸቅል ቀላል ሸቅል እንደ ክብሩ ይስፋ ሸቅል ምን? እግዚአብሔር ምን አቶ ምን አቶ ለእኔ ልሰንም እኮ ቢዝነስ ሰርተናል። ላስ ላስ አድርገህ አሁን ማጨራሽ የምጠላበት ጊዜ ነው። በስሜ ተጠላችሁ ትሆናላችሁ ይላል። እንኳን አሁን ጊፍት ሊመጣ ቀርቶ አይደለም ጊፍት ትዝም አይለኝም። እንኳን በዚህ ሰዓትማ ጊፍትም አይታሰብ ስትልስ ኃጢአት ስትሰራ እንጂ ቅድስናን ስትሰራ በፍጹም ሰዎች አይወደውም፣ በፍጹም አይወደውም። ሴጣን ኃይለኛ ቢዝነስ ይኖር ይሰራል ብዬ አስባለሁ። ኃይለኛ ቢዝነስ ይሰራል ብኛል። ግን ሴጣንን አፍንጫውን ስለምለውን አያሳስበኝም። ያ ኦርቶዶክስ ከዚህ ቤት ውጡ እየተባላችሁ ነው። እስቲ ውጡላቸው፣ ውጡላቸው፣ የሆነ ቦታ ሄዱ ላስላስ ያለበት ቦታ ሂድ ውስጥ ውጡላቸው እያሉ ራሳቸው እና ከዚህ በላይ የሚያስደስት ነገር አለ ብዬ ስላላመንኩኝ ከዚህ በኋላ እግዚአብሔር ይጨመርበት እኔ አይደለሁም እግዚአብሔር ይጨመር ብዙ ጊዜ ወንጌል ነገር በኢየሱስ ተደራድሬ አላቅም መቼም ማምታ አንድ ቀን በኢየሱስ ክርስቶስ ጉዳይ የምደራደር አይደለሁ መቼም የማልደራደርበት አምላኬ ነው መቼም ማንም ያቀኛል በዚህ ዛሬ የጀመርኩት አይደለም በኢየሱስ የምደራደርበት አምላክ የለኝ። አንተ ተደራደር፣ አንተ የፈለግከውን በል። በኢየሱስ ማንንም አልፈራ። ስለዚህ በጣም በጣም ክበሩልኝ። እዚህ ውስጥ የነበራችሁ ያዳመጣችሁ፣ ስለ እግዚአብሔር ነገር የምትሰሙ ሁላችንም ስጋ ደካማ ነው። በስጋ አይ ዱቄታም ነኝ ዱቄታም። ግን ምን እየሆነን እየሄዳለን ወደ እግዚአብሔር በቃ

በጌታ ነው መሆን የምፈልገው፣ በጌታ በኢየሱስ ክርስቶስ። ዮሐንስ ራእይን ምዕራፍ አምስትን እያንዳንዳችሁ ካነበባችሁ በሺ የሚቆጠሩ መላእክቶች ናቸው ሲያመሰግኑት የነበረው በሺዎች የሚቆጠሩ ይላል መጽሐፍ ቅዱስ። በቃ ምስጋና ለክርስቶስ ብቻ እንደሆነ መጽሐፍ ቅዱስ ይናገራል። አከተመ። ስለዚህ ይሄን ነገር እየበራልን እየበራልን ስንሄድ መልካም ነገር ላይ እንደርሳለን እግዚአብሔርን የያዘ አይወድቅም። ብዙ ሰው በሰዎች ተመክተው ወድቀዋል። ብዙ ሰዎች ብዙ ሰዎች በሰዎች ተመክተው ያልወደቀ ሰው አይቻላትም። በፍቅር የታመነ በትዳሩ የታመነ በምን የሆነ በሙሉ ወድቋል። የማትወድቀው አንተ ጌታን ያስክ ብቻል። በየትኛው በእግዚአብሔርን የያዘ አይወድቅም። ብዙ ጊዜ ይሄ ነገር እንትን ይለኝ ነበር። ኧረ ጭራሽ ጌመር መጣ ወይ ጉድ! ብዙ ጊዜ ፈተና ነበረኝ፣ ቀላል አይደለም ፍምስና። ምን አለ ቢባል ዩኒ ማኞ ስለ ክርስቶስ መሰከረ ነው የምትለኛ። መቼም አትጣላኝም በዛ መቼም በዛ ምንም የምታደርገኝ ነገር ይኖራል ብዬ አላስብም። ኢየሱስን መናገር የሚያሰድብ ከሆነ አባቴ ላስላሳርግ እማልፈቅድልም መንካትን ነው ከመንካት ውጪ ዩኒ ማኞን እየዘቀዘቅ መለጥለጥ መብት የተፈቀደ ነው። ክርስቶስን ከማንም እኩል አላረገው። ክርስቶስን የማመሰግነው ለብቻውና ለብቻው ነው። ለብቻውና ለብቻው ነው። ከማንም ጋር በራ አላመሰግነው። ምስጋናው ሁሉ ነገር የክርስቶስ ነው። እና ብዙ ጊዜ በማጭበርበር በማታለል፣ ግርግር በማስፈጠር፣ በማወዛገብ ህዝቡን በሙሉ ሲያጭበረብሩ ኖረዋል። ከዚህ በኋላ ዕድሜ ለአቡነ ገብርኤል በደንብ በደንብ በደንብ አቡነ ገብርኤል አትፍሩ ብለው ነግረውናል። እኔ አባቴን ቃል አከብራለሁ፣ አልፈራም። አቡነ ገብርኤል አዳኝ ቤዛ ኢየሱስ ክርስቶስ ነው ብለው ቃል በቃል ስለነገሩኝ የዛቸውን ነገር ነው የምከተለው። ኢየሱስ ብቻውን ያድናል። አባታችን ያሉትን ነው የምከተለው። ጴንጤ አላለኝም። አቡነ ገብርኤል ብለውኛል። ሌሎችም አባቶች አሁን እያሉ ነው። ሌሎችም አባቶች እየመጡ ነው። ነውጥ ተነስቷል። ዲያብሎስ ሲነግድበት ነበር። እኛ ቤት ላይ፣ እኛ ቤት ላይ እየነገደ ነበር። ዲያብሎስ እየሸቀለ ነበር፣ ቢዝነስ እየሰራ ነበረ። አሁን ተነቃበት። መጨረሻ ላይ እስስቱ ተያዘ። አባታችን አቡነ ገብርኤል እስስቱ ላይ ቆሙበት። እስስቱ ላይ የትም መሄድ አልቻለም። አደባባይ ላይ ተመሰከረ። ድፍን ዓለም ሰማው። አባታችን እንደ እባብ ለመቀጥቀጥ አባታችንን ተፈለገ። አቡነ ገብርኤል ኢየሱስ ክርስቶስ ብቻ ነው የዓለም ቤዛ፣ የዓለም ስጦታ። አንድያ ልጁን እግዚአብሔር አምላክ የሰጠው ለኢየሱስ ክርስቶስ ብቻ ነው ብለው መናገራቸው ነውጥ አስነሳ። ነውጥ አስነሳ። ስለ ኢየሱስ ሲሰበክ ቅሬታ ያለን እኛ ቤት ነው። ኢየሱስ ሲባል የሚያመን እኛ ቤት ነው። መዝሙሮች በሙሉ የኢየሱስ ሲሆኑ የሚሰማን እኛ ቤት ነው። እስቲ እዚህ ጋር ማርያም፣ ማርያም በሉ ልበል። ልብ በልብ ነው የሚያደርጉልኝ። ልብ በልብ ማርያም አታድነው። በግልጽ ነው የምናገረው አታድንም አድናም አታቅም መጽሐፍ ቅዱስ ላይ ማርያም ታድናለች የሚል የለም። አለ የምትለኝ ከሆነ አብረን እናነባዋለን። የተሳደብኩ አድርገን ነው የምታየው። ማርያም ሲባል የተሳደብ የሙልጭ አድርግ የሰደብኳት መጽሐፍ ቅዱስ አይልም። እኔ ባሪያ ነኝ ብላለች ራሷ እኔ ባሪያ ነኝ። የባሪያዊቱም ዋረድ አይቷል እና ትውልድ ሁሉ ከዛሬ ጀምሮ ብፅዕት ይሉኛል ብላ እራሷ ተናግራለች። እነሱ የሚያስተምሯቸው ግን ማርያም ታድናለች ብለው መጽሐፍ ቅዱስ አይለው የማይለው አያችሁ። ምን ያህል ከልጅነት ብሬንዋሽ ከተደረጋችሁ እንደሚያስቸግር ኃጢአት የተናገርኩ እንደሚመስል አድርገው እንደሚያወሯቸው አያችሁ አይደለም። ስንት ተአምር የተደረገላትን ያቃል፣ ስንት ያደርገልችለትን ያቃል፣ ማርያም ብለው ይሉላል። የት ቦታ ነው የሚለው? መልስ የለም። የት ቦታ ነው ያለችው? መልስ የለም። ሉቃስን ሙሉ አንብበው፣ መልስ የለም። ቅድስት ድንግል ማርያም የክርስቶስ እናቱ እንደሆነች ያንን ነው የሚናገረው። ጸጋን ሞልቶ አክብሯት፣ አንድያ ልጁን ሰጥቷት እንደሆነ ነው የሚናገረው። ለዛ ሌላ ምንም ነገር የለም። ፈጥረን ግን ፈጥረን ፈጥረን ፈጥረን ጨምረን ጨምረን እኩል እንዳልኳቸው አባታችን ሆይ ስትል እመቤታችን ቅድስት ድንግል ማርያም ብለህ አብረህ ትጸልያለህ። እኩል ለክርስቶስ የጸለከውን ለእሷት እግዚኦ ማርና ክርስቶስ ስትል በንተግስትን ማርያም ማርና ክርስቶስ ትላለህ። እኩል ለክርስቶስ የተሰጠውን ክብር በሙሉ ለእሷ አብረህ ትሰጣለህ። ዝም ብለህ ትሰጣለህ ትሰጣለህ ትሰጣለህ። ያልተባልን እያደረግን ምናደርጋለን ተንቶ ሆነናል። ስለዚህ ክርስቶስ በፍጹም በፍጹም በቀናተኛ አምላክ እንደሆነ በደንብ ይናገራል መጽሐፍ ቅዱስ። ስለዚህ በእሱ ያመነ በሙሉ ይድናል ይላል። ስለዚህ እናደዳሉ ልትሰደቡ ትችላላችሁ። ጥንካሬ ያስፈልገዋል። ቀላል አይደለም። የክርስትና ኑሮ እጅግ ከባድ ነው። በኦርቶዶክስ ውስጥ ኦርቶዶክስ ሆነ ትክክለኛውን መንገድ ስትይዝ ውጣ ነው የምትባለው። ውጣ ትላንትና የሆነ ልጅ ወጥቶ ውጣ፣ አምስት አንበሳ ላውርድልህ፣ ከኦርቶዶክስ ውጣ። ምኑን እንደነካውበት አላውቅም። ውጣ ከኦርቶዶክስ እያለ ሲለጠለጠ ነበር። ውጣ ከኦርቶዶክስ አንተ አጭበርባሪ ነህ አንተ ሌባነህ የማንንም ብር ስወስድ አንድ ሰው መጥቶ ዮኒ ማኛ ብሬን ወስደዋል የሚል እዚህ ምድር ላይ አንድ ሰው አታመጣም። ዮኒ ማኛ ብር አጭበርብሮኛል የሚል አንድ ሰው ተከስቼ አላውቅም በገንዘብ ውጣ አንታ አጭበርበሬ አንተ ሌባ ውጣ አምስት አንበሳ ውርድልሃለሁ ውጣ ከኦርቶዶክስ ለምን እውነቱን ስላጋለጥኩ ውጣ ሂድ ምን የማይለኝ የለም ለምን ለሌብነት እንዲመቻቸው ለማጭበርበር እንዲመቻቸው ቁጭ ብዬ ነው እነዘበነን የማጋለጠው የነዘበነን ተረት ተረት ቁጭ አድርጌ አጋለጥልሃለሁ ማጭበርበርን ታቆማለህ አታጭበረበረ በኦርቶዶክስም የዘረፉት ብዙ ናቸው። እነማን የዘረፉ? እነ ዘመድኩን የዘረፉት ነጠላ